ሰላም ጤና ይስጥልን፣ ክቡራን ዩቲዩብ ቤተሰቦች። የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችን ቆዩ። ዘላቂ የአቪዬሽን ነዳጅ ግብዓት ለማምረት የሚያስችሉ ሰላሳ ሚሊዮን ሄክታር መሬት መኖሩ በጥናት ተረጋገጠ። በሀገሪቱ ከፍተኛ የሆነ ግብዓት የማምረት አቅም ቢኖርም የሚጠይቀው ከፍተኛ ወጪ ስጋት መሆኑ በጥናቱ ተገልጿል። ለዘላቂ የአቪዬሽን ነዳጅ ግብዓት የሚውሉ ምርት ማምረት የሚያስችል 30 ሚሊዮን ሄክታር መሬት መኖሩ በተጠናቀቀው የአዋጭነት ጥናት መረጋገጡ ተገለጸ። በአውሮፓ ኅብረት የገንዘብ ድጋፍ የተሠራው ዘላቂ የአቪዬሽን ነዳጅ የአዋጭነት ጥናት ሪፖርት ኅዳር 18 ቀን 2018 ዓ ም የቀረበ ሲሆን፣ በጥናቱ ኢትዮጵያ ለነዳጅ ምርቱ በግብዓት የሚጠቀመው እጽዋት ለማምረት የሚያስችል 30 ሚሊዮን ሄክታር መሬት መኖሩ ተመልክቷል። ጥናቱ ተጠናቆ ለኢትዮጵያ መንግስት የተሰጠ ሲሆን፣ የትራንስፖርትና ሎጂስቲክስ ሚኒስትሩ ዓለሙ ስሜ ተረክበዋል። በጥናቱ ሀገሪቱ ነዳጁን ለማምረት የሚያስችል እጽዋት የማምረት ከፍተኛ አቅም እንዳላት እና ይህም የሚመረተው ለምግብነት የሚውሉ ምርቶችን ማምረት ከማያስችሉ ለም መሬቶች ውጭ በሆነ ላይ መሆኑ ተመልክቷል። በሀገሪቱ የተለያዩ አካባቢዎች እፅዋትን ማምረት የሚያስችል 30 ሚሊዮን ሄክታር መሬት መኖሩ፣ ሆኖ ምርቱን ማምረት የሚፈልጉ ባለ ሀብቶች ታሳቢ ማድረግ እንደሚያስፈልግ በጥናቱ ምክረ ሐሳብ ቀርቧል። ለነዳጅ ምርቱ በግብዓት የሚያገለግሉ ምርቶች ከምግብ ምርት ጋር የማይገናኙ እና የምግብ ዋስትናን የማይነኩ፣ አካባቢ ላይ ተጽዕኖ የማያሳድሩ እንዲሁም ዘላቂነት ያለው ግብዓት የሚያረጋግጡ መሆናቸውን የጥናቱ አስተባባሪ አቶ ተሰማ አዳሙ ገልጸዋል። ለምግብነት የሚውሉ ተክሎች ለዘላቂ አቪዬሽን ነዳጅ ግብዓትን እንዳይውሉ ሕጎች መቀመጣቸውንና በጥናቱ ላይ ለግብዓት እንዲውሉ ተብለው የተለዩ እጽዋቶችም ይህንን መሰረት ያደረጉ መሆናቸውን አስተዋውቀዋል። ከግብዓት ምርት ጀምሮ እስከ መጨረሻ የምርት ውጤት ድረስ በአካባቢ ላይ የሚደርሰው ተጽዕኖ የያዘ ፖሊሲ መኖሩን እና ይህንን የሚጥስ እጽዋትን ለግብዓት እንደማይውል ተናግረዋል። እንደ አውሮፓውያን አቆጣጠር በ2030 ዘላቂ የአቪዬሽን ነዳጅ ማምረት ይጀምራል ተብሎ እንደሚጠበቅ፣ ነገር ግን ግባቱን ከማምረት ጀምሮ እስከ መጨረሻው ምርት ግኝት ድረስ የሚያስፈልገው ወጪ ከፍተኛ መሆኑ በስጋት ተቀምጧል። ይህንን ለመፍታትም ሀገሪቱ ባለሀብቶች መሳብ፣ ከሌሎች ሀገር አካላት የገንዘብ ድጋፍ ማግኘት የምትችልበት መንገዶች በሚመለከት በጋራ መስራት እንደሚጠበቅባት አስተባባሪው ጠቁሟል የትራንስፖርት እና ሎጂስቲክስ ሚኒስትሩ ዓለሙ በበኩላቸው ሀገሪቱ የአየር ንብረት ለውጥ ለመከላከል የምታደርገው ስራ የሚያግዝ መሆኑን ገልጸዋል። በተጨማሪም በዓለም አቀፍ ደረጃ ሀገሪቱ የተስማማችባቸውን ስምምነቶች ተግባራዊ የማድረግ አንድ አካል የሆነው ይህ ስራ እንደ ኤሮፓያን አቆጣጠር በ2050